ከጊዜ ወደ ጊዜ እንግዲህ ከሴቶች የልማት ተጠቃሚነት ጋር እንዲሁም ደግሞ ከከተማ መስፋፋት ጋር ተያይዞ የዴኬር ፍላጎት ከጊዜ ወደ ጊዜ እየሰፋ ይገኛል። ዛሬም በዓለም ሸማች መሰናዷችን የዴኬር አገልግሎት ምን አማራጭ አለው? ምን የተለየ ነገር አለው? የሚለውን ልናሳያችሁ ነው። በከተማ እንግዲህ አንዳንድ ቦታዎች ዞር ዞር እንላለን። አሁን የተገኘነው ላፍቶ ነው። እስኪ አንድ ዴኬር ቦታ ተገኝተናል። ወደ ውስጥ ገብተን ደግሞ ምን የተለየ ምን አማራጭ ነገር አለው የሚለውን ነገር ወደ እናንተ እናስቃኛችኋለን። አብራችሁ ቆዩ እንዴት ነሽ? እንኳን ደህና መጣሽ። ደህና ነሽ? እግዚአብሔር ይመስገን። ምን ያህል ህጻናቶች አሉ? እድሜያቸው ከስንት እስከ ስንት ነው? አዎ አሁን ለጊዜው ገና መጀመራችን ስለሆነ አንድ አስር ህጻናት ናቸው ያሉን እድሜያቸው ከአንድ አመት እስከ ሶስት አመት ድረስ። አንድ እናት አንቺ ጋር ልጇን ትታ ስትሄድ እንዴት ነው እንክብካቤ የምታደርጉለት? ምን ምን ይደረግለታል? ከልጆቼ በላይ ነው የምጠነቀቅላቸው። ያሳዝኑኛል፣ ወዳቸዋለሁ በጣም ነው ሪስክ ወስጄ የምሰራላቸው ስራው በጣም አድካሚ ነው፣ ግን ደስ ብሎኝ ነው የምሰራው። ስለዚህ በቃ ወደ ነው ስለሆነ የምንሰራው ወላጅም በደስታ ነው የሚሰጠል አንድ ሕፃን ልጅ እዚህ ለማቆይት ለማቆየት ምን ያህል በርቦር ትቀበ በጣም አሁን በአሁኑ በጣም ተመጣጣኝ ነው። በጣም አሁን በዚህ ሰፈር እንትን መመዝገቢያቸው አንድ ሺህ ብር ናት። ክፍያ 3 ሺህ አምስት ነው። ብዙም አይደለም አሁን እንደው እስኬጁላቸውስ ምን ይመስላል? የህፃናቶቹ ጠዋት አንቺ ጋር እናቶቹ አንቺ ጋር ከመጡ በኋላ እንዴት ነው ውሏቸው? ምን ይመስላል ውሏቸው? በጣም ደስተኛ ነው። ጠዋት ይመጣሉ። አራት ሰዓት ላይ ስናክ ይበላሉ። ቁርስ ያልበሉ ልጆች ቁርስ ይበላሉ። ከዛ ይታጠባሉ፣ ጽዳት ቢያስፈልጋቸው። ከዛ በኋላ ይጫወታሉ። በእንደዚህ ባየሹ መስክ ላይ፣ ቤት ውስጥ ብዙ እቃዎች አላቸው። በዛ ይጫወታሉ። ከዛ ይደክማቸዋል ስድስት ተኩል ላይ ምሳ ይበላሉ እስከ ሰባት ሰዓት ተዝናንተው ሰባት ተኩል ላይ ይተኛሉ እስከ ዘጠኝ ሰዓት የእረፍት ጊዜያቸው ነው እስከ ስንት ሰዓት ማለት ይቆያሉ እስከ 12 ይቆያሉ አንዳንድ ልጆች ግን 11 ተኩል ድረስ ነው የኛ ሰዓት ያው ሰራተኛ ከስራ ወጥቶ እኛ ጋር እስኪደርስ ድረስ 12 ሰዓት ስለሚሆን እስከዛ ሰዓት ድረስ ያስበያሉ ማለት ነው። ያው እንግዲህ አስር ልጅ ያው ቤተሰብ ውስጥም ሆነ አንድ ልጅ ማሳደግም ከባድ ነው። አስር ልጅ ደግሞ የተለያየ ባህሪ ይኖረዋል። ያው ከእናቱ ተነጥሎም ሲመጣ ማይፈልግ ልጅ አለ። የተለያየ ባህሪ ያላቸው ልጆች አሉ። ና፣ እንዴት ነው? ብቻሽን ነው ወይ ምትሰሪ? አደለም። ሰራተኞች አሉኝ፣ ከእኔ ጋር የሚሰሩ ልጆች አሉ እነሱም ከኔ ጋር ብዙ አመት የቆዩ ናቸው። ስድስት አመት ሰባት አመት አብረውኝ የቆዩ ናቸው። የማይቋጠሩ ምግቦች አሉ ማይሆኑ ለመቋጠር ማ እንደዚ አይነት ምሳ በሚያዙ እነሱን እንግዲህ እነሱ አሁን ለምሳሌ አትክልት ከሆነ ምናምን ይዘው ይመጣሉ። እዚህ ከትፈን አስተካክለን እንሰጣቸዋለን። ጁስ ከሆነ የራሳቸው ፍሪጅ አላቸው መጥኖ የሚያቀዘቀዝ እሱን ሰርተን እዛ ውስጥ እንከትላቸዋለን። ይፈልጉትን ይጠቀማሉ አንዳንድ ወላጆችም እንደሱ አድርገው ያመጣሉ ብዙ አልተቸገርንም እስከ ዛሬ ምክንያቱም ከቆይታችን አንጻር እንደዚህ ትንንሽ የማይበሉ ሽሮ ምናምን ሲሆኑ ደግሞ ለብቻ እንዲያመጡ ነው የምናዛቸው እንጀራዋን ለብቻ ወጧን ለብቻ አሳምረን እኛ ደግሞ እናበላቸዋለን ማለት ነው ምክንያቱም ልጆቻችን ናቸው የእኛ ልጆች መጎዳት ነገ የእኔ ልጆች ላይ ነው መጥፎ ማንነት የሚሄደው እና ወላጆች ወይም ዴኬር ያለን ሰዎች ስንሰራ ማሰብ ያለብን ልጆችን እንደ ልጆቻችን ካለበለዚያ ነገ በራሳችን ላይ ነው ማንኛውም ችግር የሚያልፈው እንዳይበለውናት። ልጆቹ ቢታመሙ ምን አይነት አማራጮችን ነው የምትወስዱት? እንደሱ አይነት ነገር ይገጥማል አይገጥምም አይደለም? ያው ስልካቸውን ሶስት አማራጭ ነው የምንወስደው። የአንድ ሰው ስልክ አንቀበልም። አንድ ሰው ባይኖር አንድ ሰው አንድ ሰው ባይኖር አንድ ሰው ይኖራል ብለን እናስባለን። እንደገና ደግሞ ጊዜያዊ ነርሶች አሉ ማለት እንደገና እኛም ራሳችን የትኩሳት መድኃኒት ምናምን እነዚህ ፈርስት ኤድ ነገሮችን እናስተካክላለን። ያው እንግዲህ ዴኬር ሴቶች በኢኮኖሚ ራሳቸውን ከመቻላቸው ጋር ተያይዞ እየሰፋ ያለ ተቋም ነው እና አንቺ ሴት ጠቀምሽ ነገር አለ። ከዛ ባሻገርም ደግሞ አንቺ እዚህ ጋር የነሱን ልጆች በመያዝ አንድ ሴት ልጅ ወጥታ በኢኮኖሚ ራሷ እንድትችል እያደረግሽ እያገዝሻትም ነው። ስለዚህ ውስጥሽ ያለውን ነገር ስትሰሪ ደስታ ነው አይደል? የሚሰጥሽ። ምንም ነገር የምሰራው ነገር አያደክመኝም። የሚገርምሽ በጣም የሚጎዳ ነገር ነው። ይሄ ቦታ በጣም ብዙ አድካሚ ነገር አለው፣ ግን ለእኔ ድካሙ አይታየኝም። ደስታው ብቻ ነው። ሳቲስፋክሽን አለው። ያው ያለፋል ብዬሽ አለሁ አይደለ? እንደሱ ነው። አሁን ይሄ ሲወድቁ እእንዳይጎዱ ይሄ ግድግዳ ላይ የምታዩ ሁሉ ስፖንጅ ነው። ልጆቹ ቢጋጩ እንዳይጎዱ እነዚህ ጠርዞቹ ምናምን የተከለከሉት በሱ ነው። ቤት እያስተካከላችሁ ነው። ት ናይ መጀመሪያ ላይ እኔ እስከ ስምንት ወር ልጅ የማሳደግ ጊዜ ነበረኝ። ከዛ በኋላ ለማስገባት በጣም ፈርቼ ነበር። እንደ ማንኛውም ማህበረሰብ የምሰማው ነገር አስጊ ስለነበረ በጣም ስጋት ነበረኝ። ከዚህ የሚወጡ ወላጆችን እየጠበቁ ጠይቅ ነበር። እንዴት ነው? ጥሩ ነች ወይ? ጥሩ ነው እያዘሉ ልጆች እያልኩኝ ና ሳስገባ ልጅኝ ወላጅም የነበረው እንደኔው አይነት አስተሳሰብ ስለነበረ፣ በቃ ለክፉ ነገር አሳልፌ እንደሰጠው ነበረ የነበረኝ ፊሊንግ። ግን ቤተሰቤም ደግሞ ያስብ የነበረው እውነት ነው። የምንሰማው ነገር ብዙ የሚያበረታታ ነገር አይደለም። ግን እሱም እዚህ አላገኘሁኝም። በጣም በተቃራኒ ነው ያየሁት። ሁለቱም እዚህ ዴኬርስ ናቸው ያደጉት። የመጀመሪያው ዲያ ኤርሚያ ይባላል። አሁን ኦልሞስት አንደኛ ክፍል ገብቷል። እዚህ ነው ያደገው ከአንድ ዓመት ጀምሮ። ያው ብዙ አድቫንቴጅ አለው። ከሁለት ዓመቱ ጀምሮ እዚህ ነበረ። አሁን እዚህ ጨርሶ ወደ ትምህርት እዚህ ሲል ገብቷል፣ ትምህርቱ ገብቷል። አሁን ደግሞ ሁለተኛ ጊዜ እንቀጠል ትችላለሁ ማለት ነው። የሚወራው በጣም ብዙ ነገር አለ። ለመጀመሪያ ጊዜ ሳስገባ ፈርቼ ነበረ። አስገብቻ አላውቅም። ሌሎች ከነዚህ ልጆች ትልልቅ ልጆች አሉኝ እና አስገብቻ አላውቅም። ራሴ ነኝ ልጆች የማሳድገው፣ ግን ከልጆች ጋር ሲውሉ ልጆች የበለጠ ይነቃሉ የሚለውን ነገር ሲሰማ አመጣው። ሲስተር አስቴርጋ አገልግሎቱ እውነት ለመናገር ከዋጋው ጋር አይመጣጠንም። እውነት እውነት ነው። ለምንድን ነው መሰለሽ? እኔ አሁን ልጄን ቤት ብውል ብዙ ነገር አጣለሁ። አደለ ልጄን ትቼ እዚህ ግን ሳውላት በጣም ከምትጠቀሚያቸው ነገሮች ትንሿን ነው እንትን ምች ለልጆችም ለእኔም ትልቅ ጠቀሜታ አለ። የመጀመሪያው ሴፍቲያቸው ተጠብቆ እዚህ ደህንነታቸው ተጠብቆ እንደሚታየው ለልጆች በጣም ንጹ ነው በጣም ምቹ ነው እንደዛ ሆነው እንዲውሉ ከዛ በላይ ደግሞ በሰዓታቸው በልተው በሰዓታቸው ተኝተው ከዛ ውጪ ለእናቶች ወጥተው እንዲሰሩ ትልቅ አስተዋጽኦ አለው። እዚህ ልጅሽን ትተሽ ሪስፖንስብል ሪስፖንሰብል ሰው ነው ያለው ኃላፊነት የሚሰማው ሰው ጋር ነው ያለው ሶ ሴፍ ፕሌስ ላይ ነው ያለው ማለት ነው ብለሽ ደስ ብሎሽ አቴንሽንሽን ስራሽ ላይ አድርገሽ እንድትይ የውስጥ ሰላም የአእምሮ ሰላም እንድታገኝ ያደርጋል። ምን ያህል እንዳያችሁት እንደተረዳችሁት አላውቅም። እኛ ግን ለልጆቻችን ያለን እንደዚህ አስደሳች ይሆናል ብለን ባለን አቅማችን ብዙ ደክመንበታል። እግዚአብሔር ደግሞ ልጆቻችንን ባርኮ ያሳድግልን። ልጆቹ እንዳያቸው በጣም ደስተኞች ናቸው፣ ደስ ይላል። ባጠቃላይ መልካም ስራ ይሆንላቸው። እናመሰግናለን። እኛም መታችሁ ጊዜያችሁን ስለሰጣችሁ በጣም ነው የምናመሰግነው። እግዚአብሔር ይባርካችሁ እንላለን። ጥለናል ተመልካቾቻችን። አሁን ደግሞ አያት አካባቢ ተገኝተን ከበስተጀርባ የምትመለከቱት አንድ ዴኬየርን አገልግሎት፣ እንዲሁም ደግሞ ዋጋው ምን ይመስላል ስንል ወላጅንም አገልግሎት ሰጪዎችንም የምናናገር ነው የሚሆነው። በድጋሚ አብራችን ቆዩ። አንድ ልጅ አንቺ ጋር ሲመጣ ምን አይነት ውሎችን ነው የሚያሳልፈው? ከጧት ጀምሮ ባለው ከጧት ጀምሮ ባለው የተለያየ ውሎች አክቲቪቲዎች አሏቸው። አሁን ቤት ውስጥ ዝም ብለው እንደሚቀመጡት አይውሉም። ከጧት እስከ ማታ ሰዓታቸው የተያዘ ነው። ይመገባሉ። የምግብ ሰዓት አላቸው። የተረት ሰዓት፣ የንባብ ሰዓት፣ ንባብን ማዳበር ይዘው ባያነቡ እንኳን እኛ ክብ ሰርተን ስናነብላቸው ይሄ ከስክሪኑ ይልቅ ወደ ንባብ ወደ መጽሐፉ የመጣ ልጆች ለማምጣት ወደ የንባብ ሰዓት አለን። የተረት ሰዓት፣ የመጫወቻ ሰዓት የቫይታሚን ዲ የምንለው የጠዋት ፀሐይ ሰዓት አለን። ወጥተው የሜዳ ሰዓት አለን የሚጫወቱበት። ሲኒማ ታይም በቃ በማጥፋት ደረጃ በብዛት የላቸውም ማለት ይቻላል። ምናልባት በቀን ውስጥ ለ19 ለ20 ደቂቃ፣ እሱንም ከእንቅልፍ ማነቃቂያ ኤክሰርሳይዝ የምንለው ሰዓት አለን። ልክ ሲነቁ ከ7 እስከ 9 ስለሚተኙ ኤክሰርሳይስ አድርገው በደንብ ነቅተው ወደ ስናክ ታይም እንዲሄዱ ማለት ነው። በተለያየ በጨዋታዎች ውስጥ እቃ እቃ፣ ጢባ ጢቤ የምንለው የዱር አራዊት የምንለው ሰዓት አለ። የድሮ ጨዋታዎች እንዳይረሱ ማለት ነው። በእነሱ በእነሱ ውስጥ ነው የሚውሉት። ሁሉ ሰዓታቸው በአክቲቪቲ የተያዘ ነው። አንድ ባዶ ሆኖ የሚያባክኑት የሚያሳልፉት ሰዓት የላቸውም። ልጆቹ እንደ አሁን ውጭ ውስጥ ሆነው ጨዋታ እየተሰማኝ ነውና እስኪ ደግሞ ገብተን እንያቸውና ሌላውን የተቀረውን ታሳይናለሽ። ጫማችንን አውልቀን ሚገባ አሁን እንደው ምን ያህል ልጆች አሉሽ ማለት ነው? አሁን አሁን ባለው ሁኔታ እንግዲህ በግቢው በሚችለው ልክ እስከ ሀያ ከፍተኛ እስከ 22 ልጆች እንቀበላለን። የኔ ልጆች ጨምሮ ማለት ነው። እንደ ወላጅ ለመሆን በደንብ ጥረን ነው የምንመልሳቸው። ልጆቹ ሌላው ስፔሻል ኔድስ አሉ። ስፔሻል ኔድስ የሚባሉት ያው የተለያየ ልዩ ፍላጎት ያላቸው ልጆች አሉን። ኦቲዝም፣ ዳውን ሲንድረም የተለያዩ አሉ። እነሱም አሁን ከእኛ ጋር ቴራፒስቶች አሉን። እነሱ ይሰሩላቸዋል። ከእኛ ጋር ከሬጉላር ልጆች ጋር ይውላሉ። በደንብ ተለውጠው ትምህርት ቤት ደርሰው ግራጁዌት ያደረጉ ልጆች አሉ። በደንብ ለውጥ ያመጡ ልጆች በእነሱ ውስጥም እንሰራለን ማለት ነው። ናቶን ሊ በዚህ ብቻ አይደለም በጣም ነው ደስ የሚለው ያው እንደ ወላጅ ደግሞ ልዩ ፍላጎት ያላቸውን ልጆች ደግሞ እንደዚህ አይነት ቦታ አግኝተው ከኩዮቻቸው ጋር እንዲውሉ ና እንዲሁም ደግሞ ሲውሉም ደግሞ የሚያሻሽሉት ነገር ይኖራል ብዬ አስባለሁ። በደንብ በለውጣል። የሚገባቸውን ቴራፒስት እነዚህ ሳይኮሎጂስቶችም ቴራፒስቶችም እየሰሩላቸዋል። አብዛኞቹን እውነት ለመናገር እኛንን የምንነግራቸው እንጂ ወላጆች ለይተው አውቀዋቸው የሚመጡት ጥቂት ልጆች ናቸው። እንደው ከወላጅስ የሚመጣ ሀሳብ አይኖርም? ለምሳሌ ያው እንደ ማህበረሰብ ያለን አመለካከት አለ። ልዩ ፍላጎት የሚፈልጉ ልጆች ጋር ልጄ አይውልም ምናምን የሚል ኮሜንት በደንብ ይመጣል። በደንብ ይመጣል። አንዳንድ ወላጆች ገና ምዝገባ ላይ ሲመጡ ሊያዩቸው ይችላሉ። ለምሳሌ እንደነዚህ ቁጭ ላይ ልሽ ይችላሉ። ሜዳ ሊፈልጉ ይችላሉ። ኤኒቲንግ ፈልገው ሲወጡ ሊያዩቸው ይችላሉ። ባያዩቸው ምን ይናገራሉ? ስቀበል እንደዛ አይነት ፍላጎት ካላቸው ፊት ለፊት መደበቅና ምናምን እንዳይኖር ፊት ለፊት ነግረውኝ እኔ እንድረዳቸው ሆነው እንዲገቡ ስጠይቅ፣ ኦኬ እንደዚህ አይነት ልጆች ትቀበያለሽ ብለው አውሰን በፍጹም የሚቃወሙ ልጆቼን ይመቱብኛል፣ አግሬሲቭ ቢሆኑስ፣ የሆነ ነገር ቢያደርጉስ፣ እንዲህ ቢሆኑስ፣ ልጄ እንደነሱ ወደኋላ ቢቀርስ፣ ማውራት ባይችልስ፣ የተለያየ ነገር ይመጣል። እነሱን የማሳመን ስራ እንሰራለን። ልጆቹ ምንም እንደማይሆኑ የማሳመን ስራ እንሰራለን። ግን እነሱ ይውጡና እኛ እንግባ ቢሉ እኔ በበኩሌ መርጦ የወለደ ሰው የለም። ተወላጆች ይህንን አልቀበለው ያንን ወላጅ እሸኛለሁ። አንድ ወላጅ ልጁን አንቺ ጋር ማስቀመጥ ቢፈልግ ምን ያህል ብር ድረስ? ያው እንግዲህ እኛ አሁን በተቻለ አቅም ከአካባቢውም አንጻር ከስድስት ወር ከአንድ ዓመት ያሉ ልጆችን ሰባት ሺህ ብር ነው የምንቀበላቸው። ከአንድ ዓመት በላይ ያሉ ልጆችን ደግሞ የሚቀንሰን ማለት ነው። መቀበላቸው ቤት የስራ ጫናቸው ስለሚቀንስ ነው። እንደው ሰዓታቸው ሲደርስ አረፍ የሚሉበት ቦታ አለ አላቸው? እንደው እዚህ ያለው ብርድ ልብስ እና አንሶላው በየስንት ጊዜው ተቀየሩላቸው? በየሳምንቱ አርባ አርብን ወይ ቅዳሜ ለማይመጣ ወላጅ ከሰኞ እስከ ቅዳሜ ነው በነገራችን ላይ የምንሰራው እሁድ ነው የማንሰራው አርብ አርብ ቅዳሜ ለማይመጡ ወላጆች አርብ እንሰጣቸዋል ቅዳሜ ለሚመጡ ወላጆች ቅዳሜ ይወስዳሉ አጥበው ያመጣሉ ልዩ ፍላጎት ያላቸውን ልጆች እንደምትቀበይ ገልጸሽልናል እና ከክፍያ ጋር ተያይዞ ከነዚኞቹ ልጆች ጋር የሚለይ ነገር ይኖር? የሚገርምሽ፣ እኔ ልዩ ፍላጎት ያላቸውን ልጆች ዜሮ ነጥብ አምስት ሳንቲም አልጨምርባቸው። ሳስከፍላቸው እራሱ ይጨንቀኛል። እውነቴን ነው የምልሽ። ማለት አሁን እነሱ በራሳቸው በልጃቸው ደርሶብኛል ብለው ካሰቡት ነገር በላይ ማህበረሰቡ ደግሞ የሚያደርስባቸው ነገር አለ። አላስገባም የሚል ወላጅ አለ፣ ለምሳሌ እነሱ ካሉ ብሎና በዛ ላይ ደግሞ አሁን ትልቁ እንደውም ለሌላውም ተቋም የምነግረው ነገር ሌላ ቦታ ስትሄጂ እጥፍ ነው የሚያስከፍሏቸው። ሶስትም አራትም እጥፍ ይከፍላሉ። ይሄ በቃ ልክ አይደለም። ምን ያህል አጋዥ አለሽ? አሁን ላይ አሉ፣ እንዳየሻቸው በጣም ብዙ አጋዦች አሉ። በልጆቹ ቁጥር በተመጣጠነ መልኩ ባለው ቁጥር ልክ ነው ማመጣቸው። ተቋማት ደግሞ ከኔ ይህንን ቢወስዱ ብለሽ የምታስቢ ነገር ካለ እስኪ ትንሽ አካፍ። አሁን ዴይ ኬር ተቋማት ምንድን ነው፣ አንደኛ የጤና ባለሙያ ቢኖራቸው። ኤመርጀንሲ ኢመርጀንሲ ሊገጥምሽ ይችላል። በተለያየ መልኩ ኢመርጀንሲ አለ፣ ይገጥመናል እና አሁን እኛ በጤና ቢሮ ስር ነን፣ በትምህርት ሚኒስቴር ስር አይደለንም። አሁን የመጣው ነገር ምንድነው? እንደ ቢዝነስ እየሆነ መጣና ልክ ያልሆኑ ለምሳሌ የሆነ ክላስ ተዘጋጅቶ እናስተምራለን ተብሎ። በትምህርት ሚኒስቴር ስር አይደለንም፣ እንደነገርኩሽ በጤና ተቋማት በጤና ቢሮ ስር ነን። እኛ በጤና ቢሮ ስር የሆንበት ዋነኛው ሪዝን ተንከባካቢና ጤናን የምንጠብቅ ሰዎች ትምህርቱ ላይ ፎከስ የሚያደርጉ ራሳቸውን የቻሉ በትምህርት ሚኒስቴር ስር ያሉ ተቋማት ስላሉ እነሱን ለነሱ ብንተውላቸውና እነሱ ደግሞ የኛን ስራ ለኛ ቢተውልን መንግስት ይሄንን ነገር ትኩረት ቢሰጠው። ልጆች አይደል የምንቀበለው፣ ይቅርታ ምስጋና የሌላቸው አንቺ የራስሽን ልጅ አጉድዬበታለሁ እያልሽ ራስሽን እንኳን አታመሰግኝም። ሁልጊዜ ጊዜ ስትኖሪ ይቅርታ የሚለው አንድ ልጅ ሲቧጭር ፊታቸውን ወተሽ እንደ እንደማየት የሚጨንቅ ነገር የለም። ሶ ይሄንን ስራ እንደው ሲሰራ በጤና ስራ ያሉ ሰዎች ነርሶች፣ ቼቾች፣ ዶክተሮች የተለያየ በጤና ዘርፍ ውስጥ ያለ ሰው እንዲሰራው ቢደረግ ብዬ ሪኮመንድ አደርጋለሁ። በጣም ነው የምናመሰግነው ጊዜሽን ስለሰጠሽን፣ ቴንኪዩ። እኔ አመሰግናቸኋለሁ መታችሁ ስላያቸው ተመልካቾቻችን እንግዲህ በመዲናዋ የሚገኙ የዴኬር አገልግሎት ሰጪ ተቋማት አገልግሎታቸው እና ዋጋቸው ምን ይመስላል ስንል ነበር ወደ እናንተ ቆይታ እያደረግን የነበረው። እንግዲህ በቆይታችን ወላጆችን እንዲሁም ደግሞ አገልግሎት ሰጪዎችን እያነጋገርን ወደ እናንተ አድርሰናል። በዛሬው በእኔ በኩል የነበረው ዓለም ሻማች መሰናዷችን የተከታተላችሁትን ይመስል ነበር። ቀሪው ዓለም ሻማች መሰናዶ ይቀጥላል። አብራችሁን ሆኑ።